መምር ተስፋ ያበራ ሳገለግል ውዬ ማታ ቢሮ ስገባ ድንገት ራሴን ሳትኩኝ በጽሎት አስቡኝ መምር ተስፋ ያበራ አልጋ ላይ ውሏል ስለዚህ ተስፋ ስላሴ ብላችሁ በጸሎት አስቡኝ ብሏል ፈጣሪ ጨርሶ እንድምር ጸሎት እንድታደርጉ ጭምርም ነው ጥሬ ያቀረቡት እኚህ መምህር ከኦርቶዶክስ ተዋህዶ መምራኖች መካከል አንዱና በጣም ጥሩ መምራን ከተባሉት መካከልም የተመሰገኑና ና የተወደዱ እንደሆኑ ጭምርም የወጡት መረጃዎች ያሳያሉ። በርካታ የኦርቶዶክስ ተዋህዶ እምነት ተከታዮች እኚህ መምህር በደንብ ያውቁታል። መምህር ተስፋዬ በጣም የተወደዱና የተከበሩ አገልጋይ እንደሆኑ ጭምርም በርካቶቹ ስለሳቸው ይገልጹታል። በአሁን ሰዓት ህመም ላይ ስለሆኑ ለመላው ኦርቶዶክሳውያን ጥሪ እንዳቀረቡ ጭምረም ነው። ፈጣሪ ጨርሶ እንድመራቸው ሁሉም ጸሎት እንዲያደርግ ጭምርም ነው ጥሪ ያቀረቡት። አሳዛኝ መረጃ የተሰማው ነው። ፈጣሪ ጨርሶ እንድመራቸው ጸሎት እንድታደርጉትም ነው እሳቸው ጥሪ ያቀረቡትን በማስመልከትም፣ ለእናንተ ይዘንላችሁ የመጣ ነው። አብሬያቸው ቆየሁት። ሚኪ ነኝ፣ ከሚኪ ታቦር ኢንፎ። ይህንን ቻናል ሰብስክራይብ በማድረግ ወቅታዊና ታማኒ መረጃ ያገኘት። ሰላም ቆዮለኝ።